የተወዳችሁ ቤተሰቦቻችን እንዴት አመሻችሁ? እንዴት ቆያችሁ? ሀገር ውስጥ፣ ከሀገር ውጭ ያላችሁ፣ በስደቱም ዓለም የምትገኙ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። ዛሬ እንግዲህ ያው ቤት ነኝ ያለሁት ከስቱዲዮ ወጣ ብዬ ነው ያለሁት። ያው እንደሚታወቀው ሰዓቱ አሁን በኢትዮጵያ ሰዓት አቆጣጠር ወደ አራት ሰዓት ተኩል አካባቢ ምሽት ነው። በዚህ ምሽት ያመጣውበት ደግሞ አንድ ደስ የሚያሰኝ ሰበር የሆነ መረጃ በእጄ ስለገባ እሱን እንግዲህ እስከ ጠዋት ድረስ ስላላስቻለኝ እንዲህ ደግሞ ምሽትም ጠብቆ መልቀቁም ሰዓት ስለረፈደ እና የሚወጣው መረጃ ማምሻሽ ስለሆነ እንዳሁን ያገኘሁትን አስደሳቹና እጅግ ጥብቅ የተባለውን መረጃ እናንተ ብታደምጡ እያስቤ ነው ያው እንግዲህ በጣም የምትወዱት መረጃ እንደሚሆን ምንም ጥርጥር የለኝም ሙሉን ነገር አቀርብላችኋለሁ ከዚያ በፊት ግን ያው ምሽት የተለቀቀ ነው፣ ያለ ሰዓት የተለቀቀ መረጃ ነው። ስለዚህ እይታ ያስፈልገዋል፣ ላይክ ያስፈልገዋል። ሁላችሁም ኦርቶዶክስ ኦርቶዶክሳውያን እንዳያችሁ ላይክ እያ ላይክ ያደረጋችሁ እንደሚዩት ይሄንን አድርጉልኝ። ላይክ ማየት፣ ላይክ ማድረግ፣ ላይክ ያደረጋችሁ ማየት፣ ከዛ መረጃውን ደግሞ ማዳረስ፣ ሀሳባችሁን በኮመንት መጻፍ ምንድን ነው ነው ዋናው ጉዳይ እንግዲህ ላይክ አድርጉ ብዬ አስጨነቅኳቸው። እኔም በምሽት እንግዲህ አራት ሰዓት ተኩል ስራዬን ትቼ ወደ ቪዲዮ ከፍቼ በሪከርድ ማድረገው እንግዲህ በ ቤት ነው። ነገሮችን እንግዲህ ላይቶችን አብርቼ ነው ያደረግክ ያሉት ምንድነው ነው ዋናው ጉዳይ። ትዝታ ሳሙኤል ሊታሰም ይሄ ነው ደስ የሚያሰኘው ዜና። እግዚአብሔር ይመስገን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ሲሳደብ ሲሳደብ ሲሳደብ ማይሰለቸው ሰው ታቦተጉን መክተፊያ ነው ሲል አባቶችን ሊቃነ ጳጳሳትን ግብረ ሰዶማውያን ናቸው ሲል ብፁዓን ሊቃነ ጳጳሳትን ቅዱሳን አባቶችን ማምላኩ ላይ ታምላክን ገድላት ድርሳናትን በአጠቃላይ የኦርቶዶክስ የሆነ ነገር ሁሉ ሲተች ሲሳደብ ሲዘልፍ የነበረ ሰው ሊታሰር ነው። እሱም ደግሞ ምንድን ነው አትሉኝም? ከመንበረ ፓትሪያርክ ጠቅላይ ቤተ ክህነት የወጣ መግለጫ አለ። አሁን እሱ መግለጫ ነብላችሁና እዛ ላይ ደግሞ ሀሳብ እሰጣለሁ። እንግዲህ ዛሬ አመሻሽ ነው የወጣው፣ አስር አስረኛ ወር 2017 ላይ ምሽት ላይ የወጣ መረጃ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትሪያሪክ ጠቅላይ ቤተክህነት ጽህፈት ቤት ይላል። ትዝታው ሳሙኤል አበቃለት በሉ ሁላችን፣ ኮመንት ላይ ትዝታው ሳሙኤል አበቃለት እያላችሁ ጻፉ። ለኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ አዲስ አበባ ይላል። ጉዳዩ የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቀድለት የአቃቤ ሕግ ዘርፍ እንዲተላለፍ ስለመጠየቅ ይላል። እናም ብላችሁ በወንጀል ተጠርጣሪ ወይም ተከሳሽ አቶ ትዝታ ሳሙኤል ተጠርጣሪ ወይም ተከሳሹ ነዋሪነቱ በውጪ ሀገር በማድረግ ሃይማኖትን ከሃይማኖት ግጭት ለመፍጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮችን በየደረጃው ያሉ አገልጋዮችን የቤተክርስቲያኒቱ የበላይ ውሳኔ ሰጪ አካል የሆነውን ቅዱስ ሲኖዶስናም ሊቃነ ጳጳሳትን ለማዋረድ ለመስደብ እናም የምእመኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ሁከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶች እናም ከአምስት ሺ በላይ ተከታዮች ባሉት የራሱ የዩትዩብ ቻናል በመጠቀም ሌላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብፁዓን አባቶችን በየገዳማት ውስጥ የሚገኙ ገዳማውያን መነኮሳትን፣ አገልጋዮችን ግብረ ሰዶማውያን ናቸው በማለት ሌላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸውን ሃይማኖታዊ የጸሎት፣ የታሪክ፣ የገርላትና ደርሳናት መጻሕፍትን ድውያን መጻሕፍት ናቸው መጥፋት አለባቸው በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶችን ጣዖትና ጣዖት አምላኪ ብሎ በመሳደብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የቃል ኪዳን ታቦትን የማይጠቅም የሽንኩርት መክተፊያ ጣውላ ነው፣ መወገድ አለበት በማለት ሰማዕቷ ቅድስት አርሴማን የምድራችን ጣዖት በማለት እንዲሁም በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን መጻሕፍት ተሰባስበው መቃጠል አለባቸው፣ የመክተፊያ ታቦት መቃጠል ወይንም ዲሞሊሽ መደረግ አለበት፣ ልንጸየፈው የሚገባ እርኩሳት እርኩሰት ነው በማለት ሃይማኖትን በማንቋሸሽ የወንጀል ህጉ አንቀጽ 8 16 7 82 4 82 ድንጋጌዎችን በመተላለፍ የሽብር አዋጅ ቁጥር 1176 እዝባር 16 አንቀጽ 5 6 እና 8 ድንጋጌዎችን በመተላለፍና የጥላቻ ንግግርና ሐሰተኛ መረጃን ለመላክ ለመከላከል ይቅርታ የወጣውን አዋጅ ቁጥር 1185 አንቀጽ 4 እና 5 እንዲሁም የኮምፒውተር ወንጀሎችን ለመደንገግ የወጣውን አዋጅ 958 ህዝባር 208 አንቀጽ 13 ህዝባር 3 እና 14 የህግ ድንጋጌዎችን በመተላለፍ በፈጸመው ወንጀል ክቡር የወንጀል ምርመራ ጠቅላይ መምሪያ በግለሰቡ ላይ ተገቢውን የወንጀል ምርመራ በማጣራት የምርመራ መዝገቡ ስልጣን ላለው የአቃቤ ህግ ዘርፍ እንዲተላለፍልን በቅድስት ቤተክርስቲያናችን ስም እንጠይቃለን። የማስረጃ ዝርዝር መግለጫ፣ የሰው ምስክር መጋቢ ብሉይ እዝራ ለገሰ፣ አፈ መምህር አባ ገብረስላሴ ጌትነት፣ አቶ ነቢዩ ምክሩም፣ የድምፅና ቪዲዮ ማስረጃ ተጠርጣሪ ተከሳሹ በተለያየ ጊዜ በራሱ የዩትዩብ ገጽ ያሳለፋቸውን የጥላቻ ንግግሮችን የያዘ የድምፅና የምስል ቪዲዮ ማስረጃ የያዘ ሲዲም። ግልባጭ ለኢፌድሪ ፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ወንጀሎች ዳይሬክተር አዲስ አበባ አፈመምር አባ ገብረስላሴ ጌትነት የህግ አገልግሎት መምሪያ ዋና ኃላፊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽሕፈት ቤት ይላል። እንግዲህ ይሄ ነው የወጣው ደብዳቤ። ስለዚህ በአጠቃላይ ምንድነው? የወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቢ ህግ ዘርፍ እንዲተላለፍ በወንጀል ተጠርጥሮ በህግ ተይዞ እንዲፈረድበት የሚል አጠቃላይ አሳቡ ከመንበረ ፓትርያርክ ወጥቷል፣ ማለት ነው። እንግዲህ አስቀድሜ እንደነገርኳችሁ ይህ ሰው ታቦተጉን ቅዱሳትን ቅዱሳን አንስቶችን፣ ቅዱሳን አባቶችን፣ ብፁዓን ሊቃነ ጳጳሳትን፣ ገዳማውያን መነኮሳት አባቶችን፣ በአጠቃላይ ነዋያተ ቅዱሳትን፣ ገላ ድርሳናት መጻሕፍቶቻችንን፣ አዋልድ የሚባሉትን በአጠቃላይ ሲሳደብ፣ ሲዘልፍ፣ ሲፈነጭ የነበረ ሰው ነው። እሱ ብቻ አይደለም እኔ ቀድሻለሁ፣ እኔ ቄስ ነኝ፣ እኔ አውቀዋለሁ፣ እኔ ዘይት ስቀባው ነበረ። ታቦቱ እንዲህ ነው፣ ምንም ነገር አይሰራም፣ ዝም ብሎ እንጨት ነው፣ ሽንኩርት የሚከተፍበት ነው፣ እኔ ራሴ ይዤዋለሁ ሲል ነበረ። ቀድሼ፣ ዲያቆን ሆኜ፣ በድቁናም በቀስናም የማውቀው ቤት ነው፣ ጉድ ነው፣ ጉዳ ጉድ ነው ያለው እሱን ነው እንደሚገርማችሁ! ጳጳስ አንድ በግ ከነ ነፍሱ ቀብሯል። አሁን ከተመለሰ ማን ነው እኔን ሊዘኝ የሚችለው? የእናንተን ነገር ስላወጣው ወንጌልን ስለገለጥኩ፣ ወንጌልን ስለሰበኩ፣ ኢየሱስን ስለሰበኩ ሲል ነበር። እኛም እንደው በማህበራዊ ሚዲያ አባቶች አሉ ነው ይድረስ ለሲኖዶስ ይድረስ ለብፁዓን ሊቃነ ጳጳሳት እያልን ተደጋጋሚ ጊዜ ስንጮ ነበር። እንደምናስታውሰው ብፁዕ አቡነ ሳይሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊያት ተደርገው መሾማቸው ይታውሳል። የመጀመሪያው ጥያቄ ብፁዓን አባቶች ወይም እናንተ መንበረ ፓትርያርክን ከያዛችሁ እናንተ ቅዱስ ሲኖዶስን ከያዛችሁ፣ በአሁኑ እንግዲያውስ አሁን እውነተኛ አባት መሆናችሁን አሳዩን ስንል ነበር። በማህበራዊ ነጮታችን ይሄ ብፁዕ አቡነ ሳይሮስ ሆይ፣ ብፁዕ አቡነ ዲዮስቆሮስ፣ አባቶቻችን ሊቃነ ጳጳሳት እውነተኛ የመንጋ ጠባቂ እውነተኛ አባቶች ከሆናችሁ አሁኑኑ ይሄንን አባትነታችሁን አሳዩን በፊት ለፊት መታቸው። እነዚህን ሰዎች አስይዙልን። የቤተ ክርስቲያን ክብር አስጠብቁልን። ማንም የተነሳ ኦርቶዶክስን የሚሳደብ ሚዲያ ያገኘ ሁሉ አፉን የሚያላቀቅባት የትኛውም ቸርች ተከታይ ሆነ መሆኑን የሚሳደባት የሚያዋርዳት አባቶችን ቤተ ክርስቲያን ክብሯን ልዕልናዋን የሚናገሩትን በሙሉ አባቶቻችን ባካቸውን አስጠብቁልን። ዩቲበሩ በዩቲቡ ፌስቡኩ ፌስቡከሩ በፌስቡኩ ቲክቶከሩ በቲክቶኩ ኢንስታግራም የሚጠቀሙ በሚዲያው መጮ ብቻ ከኛ የሚጠበቁ እንደ ልጅነት ነው። እናንተ ግን ተደራሽ ናቸው። የእናንተ አንድ መልእክት ሀሳብ ያስለውጣል፣ ውሳኔ ያሰጣል፣ ፍርድ ቤት ያስቆማል። እኛ ብንጮ የተወሰነ ሰው ሼር ቢያደርግ ቢስማማ፣ ላይክ ቢያደርግ ቢያጨበጭብ ነው። እሱ ግን ለቤተ ክርስቲያን አንዱ ትንሽዬው እንደው ትንሹ ምሰሶ ነገር እንጂ ሙሉ ህንፃ መሆን አይችልም። እባካችሁ ድምፁ ሁኑን ስንል ነበር። እኔ እንኳን እኔ እንኳን ዳያሮስ በቲክቶክ ከአንድም ሁለት ሶስት ጊዜ በዩትዩብ በተደጋጋሚ ጊዜ በያሮስ ሁለት እስኪ ሰለቻችሁ፣ በቻልኩት ሁሉ አቅም የትዝታን ጉዳይ ትጮ ነበር። በጣም ብዙ ኦርቶዶክስያን ደግሞ ይህንን ጮኸዋል። እሱ ደግሞ ማን ምን ያመጣል፣ ደረቴን ገልብጬ በገባ ማን ይከላከለኛል፣ ተቀበሉት ገባ ላካ ውጭ እያለ ነው ሲሳደብ የነበረው። ገብቶ ማን ያመጣል ደግሞ? ከገባም በኋላ እረቱን ገልብጦ መሳደብ ጀመር መናገር ጀመር። ሰባ ሰማንያ ሚሊዮን ያላት ኦርቶዶክስ አንገት እንዴት ትደፋለች ብለን አዘነን፣ አባቶቻችን ስሙን ብለን ጨዋል። ያው እንግዲህ ክስ ተመስርቶበታል። ምንድነው ቀጣይ ሂደት የሚለውን ተከታትለን መረጃዎችን ይዘን ለእናንተ እንመጣለን። ታዲያ ይህንን መረጃ እንኳን ላይክ በማድረግ ሼር በማድረግ ብብር አጋርነታችሁን በማሳየት ከጎናችን ቁሙ። ወንድማችሁ ልዑል መብራቱ ነኝ። ከምሽት የመጣውበት እንግዲህ አስቸኳይና ሰበር ስለሆነ ነው። አዳርሱ የሚል መልእክቴን ለማስተላለፍ ወዳለ ወንድማችሁ ልዑል መብራቱ ነኝ። ያሮሴ እናንተ ነኛ ሀሳብ አስተቶቻቸውን ስጡኝ።